በማርያም እውነት ይህን አርፉኛል አሁን እየበረሩ እኔ ጨንቀኛ አልሆን፣ እንደዚህ ላይ አልችልም። አይ ሰማኝም እንዴ ወንሽ፣ ሌላ ነገር የተቀባሽው ነው የምትመስለው፣ አይደለ አ አይሽ ነው ያበወራነት ምናምን እንደዚህ ነው። ያወራስሰማኝ እንጂ የትኛውን የሚለቀቀው ይሻላል? አይ ላይቱ ሲበራ እንትን አለ መጀመሪያ ይሻላል። ኧረ ፎንቃ ምን ቆንጆ ሆነ! በእናትህ ቆይ፣ አሁን እዚህ ጋር ሰው እያወራው ነበር። አንድ ሰው አስገቢ፣ ና፣ አዲስ አበባ አንተ፣ ቆይ እዚህ የበረሩ ማለት ነው የበሩ እና የቢንቢ ማጥፊያ የሚሰራ ሰው እያግኝቺ እሱ እየወራው ሲገናኙ ብቻ ነው ያለው። የት ሳይሆን እየሰራው ነውና፣ አይደብራችሁማ። አረ እንዳያሳስብ ማበል

አሁን ወደ አዲስ አበባ ምናደርግ ነው? ስራ አይ፣ እንጀራ መጋቀር ቀርቶ ወጣሙ ኦኬ። ላይቭ ላይ አንድ ቀን ርቦት ወጥ ለማሞቅ ስድስት የተመላለሰ አንቺ ሰፈር ነው። ሉዬ ታጣባሪ ነው። ደግሞ ለንጎቻ ቀስቴ፣ ኧረ እንደው ኢንተርቪው ላይ ምን ብለህ አውርተህ ነው? እንደው በኪዳነ ምሕረት ምን አውርተህ ቀስቴ የእኛ ጎረቤት ነው ዛገር ይሉኛል ሲለው፣ ደግሞ ለምን በጥፊ መታሹ ይሉኛል ተናግሬ እኮ ነው የሀዋሳው አንጥፊ አንተ ሁ ጣፉልኝ። እኔ እኮ በጣም እግዚአብሔር እስሙዚ እጅ ነው ያለኝ አንተ ታፕ ታፕ። ያ ስማኝማ፣ ኪዳነ ምህረትን አሳያለሁ ነክተው። መቼም ታውቃለህ ይሄ እንዲህ እንዲህ በጥፊ መታው በኃይል ስለሆነ አሞ ሊሆን ይችላል እንጂ ይሄ ምን ያሳምማል? እንደበለዘ ሁላ እኮ የነገረችኝ እናቴ እየተሙ በዛ ነች። እስኪ እኛ መቼው ልንገራችሁ፣ በለዘ አይባልም ይሄ የእጅ ሰንበር ቀስቲቅ ቀለ ያለ ስለሆነ በጥፊ ስለው የዲሰምበር እንዲያረፈበት ከዛም ደም ይቆጣ አይደለ? እሱ ነገር እስኪጠፋ ያለው ነው። አይ በቃ መተሻዋል መተሻዋል ነው፣ በልዟል በልዟል ነው። ሁሉ ተበላሽቶብን ዮሲ እናንተ ያያችሁት እኮ እንደውም ሁለተኛውን ነው፣ ሁለተኛ የመታችኝን ነው እናንተ ያያችሁ። አይ ወደ ነገር አገኘች። አንቺ እጅ እንዳይመስላችሁ፣ እናቴ ትሞት ብረት በሉት። ከሱላችሁ ታተባችሁ

ይሄኛው ሌላ አካውንቷ ምንድነው የሚባረከው እኔን በመታችኝ